ሰላም፣ እንዴት ናችሁ? በባለፈው ትምህርታችን ካሊ ሊኑክስን በቨርቹዋል ማሽን ላይ ለመጫን የሚያስፈልግን ነገራቶች አይተናል። አሁን ደግሞ በዚህኛው ቪዲዮችን የተጫነው ካሊ ሊኑክስ ሲስተም ጋር እንዴት እንደምንግባባ እንመለከታለን። የካሊ ሊኑክስ ዲስክቶፕ ኤንቫይሮንመንትን በሚገባ መረዳት እና ከብዙ መቶ የደህንነት መሳሪያዎች ጋር መነጋገር መቻል በጣም ወሳኝ ስቲፕ ነው ማለት ነው። የሳይበር ደህንነትንና የተለያዩ ፕሮግራሚንግ ቋንቋዎችን ለመማር የምትፈልጉ ሁሉ ይህ ቻናል ትክክለኛ ቦታ ነው። ይህ አዲስ ቻናል እንደመሆኑ መጠን ሰብስክራይብ በማድረግ እና ቪዲዮዎቻችንን ሼር በማድረግ ድጋፋችንን እንድታሳዩን በትህትና እንጠይቃለን። ለቀጥታ ጥያቄዎችና ሀሳብ ለመለዋወጥ አዲስ የቴሌግራም ግሩፕ ከፍተናል። ግሩፑን ለመቀላቀል የሚያስችል ሊንክ የቪዲዮ ዲስክሪፕሽን ላይ ታገኙታላችሁ ማለት ነው። አብረን የካሊ ሊኑክስ ዴስክቶፕን እንቃኝ የካሊ ሊኒክስ ዴስክቶፕ ኤንቫይሮንመንትን መረዳት። የካሊ ሊኒክስ ዴስክቶፕ ኤንቫይሮንመንትን መረዳትና መጠቀም ለኢቲካል ሀኪንግ ጉዞ በጣም እጅግ ወሳኝና የመጀመሪያው ስቴፕ ነው ማለት ነው። እሱን የመቆጣጠሪያ ማዕከላችን ነው። የሚያስፈልጉንን መሳሪያዎች፣ ግብዓቶች ማግኘት የምንችልበት ቦታ ነው ማለት ነው። አቀማመጡንና ዋና ዋና ክፍሎቹን መረዳት ውጤታማ እንድንሆንና አጠቃላይ ልምዳችንን በከፍተኛ ሁኔታ ያሻሽልልናል ማለት ነው። ሶ ይህ ትምህርት የካሊ ሊኑክስ ዴስክቶፕን አስፈላጊ ክፍሎች ይመራናል ማለት ነው። ይህም ለበለጠ አድቫንስድ ለምንላቸው ቶፒኮች ወደፊት ለምንዘጋጅባቸው፣ ወደፊት ለምናያቸው ሌሰኖች ያዘጋጀናል ማለት ነው። የካሊ ሊኑክስ በዋነኛነት የሚጠቀመው ኤክስ ኤፍ ሲ ኢ ዴስክቶፕ ኢንቫይሮንመንትን ነው እሱም በቀላሉነቱና የሚበጀ አይነት እንደኛ ፍላጎት ከስተማይዝ ልናደርገው የምንችለው በመሆኑ በዚህ በጣም ይታወቃል ማለት ነው። ሌሎች ዴስክቶፕ ኤንቫይሮንመንቶች ቢኖሩም ኤክስኤፍሲኢ የካሊ ዲፎልትና እጅግ የሚመከር አማራጭ ነው ማለት ነው። ለፐርፎርማንስና ለሪሶርስ ኢፊሽንሲ በጣም አስፈላጊ ነው ማለት ነው። ያ ማለት የተለያዩ የደህንነት መሳሪያዎችን ረን በምናደርግበት ጊዜ ሪሶርስ አሎኬሽን በጣም ወሳኝና አስፈላጊ ነገር ስለሆነ ማለት ነው። ሶ የዴስክቶፑን የዚህ የካሊ ሊኑክስ ኢንተርፌሱን በኤንቫይሮንመንቱን በምንመለከትበት ጊዜ የመጀመሪያው ነገር ዴስክቶፕ ባክግራውንዱ ነው። እንደምትመለከቱት የካሊ ሊኑክስ ሎጎ አለበት። ይሄ ዴስክቶፕ ባክግራውንዱ ነው። ይህ የስራ ቦታችንን የስራ ቦታችን የእይታ ዳራ ነው ማለት ነው። ከፈለግን በምንፈልገው ኢሜጅ ከፈለግን በሶሊድ ከለር መቀየር እንችላለን ማለት ነው። እንደገና ደግሞ እዚች ጋር የምትመለከቷቸው እነዚህ አይካኖች ናቸው። አይካኖች ናቸው የፋይሎች የፎልደሮች፣ የአፕሊኬሽኖች አፕሊኬሽኖችን እነዚያን የመሳሰሉትን ነገራቶች የሚወክሉልን ማለት ነው በቀላሉ ኢዝሊ ወደ እነዚህ አካባቢ ለመግባት ወደ ወደምንፈልገው ቦታ ለመሄድ የሚወክሉልን ምስሎች ናቸው ማለት ነው፣ አይከን የምንላቸው ሶስተኛው ፓኔል ነው። እዚህ ችግር ከላይ የምታዩት ይሄ ማለት ነው ፓነል ይባላል። ብዙ ጊዜ የማያ ገጹ አናት ላይ ነው የምናገኘው የማያ ገጹ አናት ላይ ነው የምናገኘው። እና ኩክ ላውንች አይከንስ የምንላቸው ማለት ነው እነዚህ ኩክ ላውንች አይከንስ ይባላሉ። ሲስተም ትሬ ይባላል ይሄኛው በቀኙ በኩል ያለው ሲስተም ትሬ ይባላል። እና ደግሞ ወርክ ስፔስ ስዊቸርስ ይባላሉ። እነዚህ አንድ፣ ሁለት፣ ሶስት፣ አራት የሚሉት ማለት ነው። እነዚህን በብዛት የሚገኙት የት ነው ማለት ነው? እዚሁ ፓኔል ላይ ነው የምናገኛቸው ማለት ነው። የአራተኛው ደግሞ ምንድነው ማለት ነው? አፕሊኬሽን ሜኑ ነው። እዚች ጋር ሎጎውን ክሊክ ስናደርግ ምን እናገኛለን ማለት ነው? የተለያዩ አፕሊኬሽን በካታጎሪ ተቀምጠውልን እናገኛለን ማለት ነው። ሌላኛው ደግሞ ተርሚናል ኢሙሌተር ነው። እዚች ጋር ሆቨር ማረግበት የምትመለከቱት ማለት ነው ተርሚናል ኢሙሌተር ይባላል። ይህ ለኢቲካል ሃከርስ እጅግ በጣም ወሳኝ ነው እና ደግሞ የምንጠቀመው ምንድነው ማለት ነው ኮማንድ ላይን ኢንተርፌስ ነው። በኮማንድ ነው ኮምፒውተራችን ጋር የምንግባባው፣ በኢንተርፌስ ሳይሆን በኮማንድ ነው የምንግባባው ማለት ነው። ሌላኛው ፋይል ማናጀር ነው። እዚች ጋር ማግኘት እንችላለን፣ ወይንም ደግሞ እዚች ጋር ማግኘት እንችላለን ማለት ነው። የተለያዩ ፋይሎችን ለማደራጀት፣ ለማጥፋት፣ ፎልደሮችን ለማሰስ፣ ለማደራጀት ለማስተዳደር የሚያገለግለን ነው ማለት ነው። እስቲ እነዚህ አሁን የጠራናቸውን ነገር አንድ በአንድ ትንሽ ጠለቅ ብለን እንመልከታቸው። ፓኔል ማለት ይሄ የመቆጣጠሪያ ማዕከላችን ነው። ፓኔል ማለት ምን ነው? እዚህ ጋር ፓኔል የምንለው ከማያ ገጹ አናት ላይ የምናገኘው የምንመለከተው ማለት ነው። እዚህ ላይ ምን አለ ብለናል? አፕሊኬሽን ሜኑ አለ። የካሊ ሊኑክስ ሎጎ ያለበት የምትመለከቱት ማለት ነው። እሱን አንዴ ጠቅ ስታደርጉት አፕሊኬሽኖች በካታጎሪ ይመጡልናል። በካታጎሪ ይመጡልናል ማለት ነው። ለምሳሌ ኢንፎርሜሽን ጋዘሪንግ ውስጥ ስንገባ እዚች ጋር የምትመለከቱት እንዳለ ለኢንፎርሜሽን ጋዘሪንግ የምንጠቀማቸው ትሎች ናቸው። በመጀመሪያ ቪዲዮችን ምን ብለናል ማለት ነው። ካሊ ሊኑክስ ወ ከ600 በላይ የሚሆኑ ትሎችን ተጭኖበት ነው የሚመጣው። ቅድመ ተጭነው የሚመጡ ብለን የተነጋገር ናቸው ማለት ነው። ቨልነራቢሊቲ አናላይሲስ ላይም የምትመለከቱት እነዚህ ትሎች አሉ ማለት ነው። ኒክቶ ኤንማፕ ሌጊያን የምንላቸው ዌብ አፕሊኬሽን አናላይሲስ ላይ ደግሞ የምትመለከታቸው እነዚህ ስኪዌል ማፕ፣ ኮሚክስ የምንላቸው እነዚህ ሁሉ ምንድናቸው ማለት ነው ዌብ አፕሊኬሽን አናላይሲስ ናቸው። አፕሊኬሽን ሜኑ ላይ በካታጎሪ የተከፋፈሉ እንትኖች እናገኛለን ማለት ነው አፕሊኬሽኖችን እናገኛለን ማለት ነው። ሁለተኛው ደግሞ ኩዊክ ላውንች አይከንስ ያልናቸው ማለት ነው ፓኔል ላይ የምናገኛቸው ነገር እየተመለከትን ነው። ኩዊክ ላውንች አይካንስ የምንላቸው እነዚህ በተደጋጋሚ የምንጠቀምባቸው አፕሊኬሽኖች ናቸው። በተደጋጋሚ የምንጠቀምባቸው አፕሊኬሽኖች ናቸው እና ተርሚናል ኢሙሌተር፣ ፋርፎክስ፣ ቴክስት ኤዲተር፣ ቱናር ወይም ደግሞ ፎልደር ማለት ነው ሆም ዳይሬክተራችን ማለት ነው ሁሉንም ንዲ ሚኒማይዝ የምናደርግበት እነዚህ በተደጋጋሚ የምንጠቀምባቸው አፕሊኬሽኖች ናቸው ማለት ነው ላይ የምናገኛቸው ማለት ነው። ሌላኛው ደግሞ ወርክ ስፔስ ስዊቸር ነው። እዚህ ጋር የምትመለከቱት ወደ አራት አይነት ወርክ ስፔስ ስዊቸር አለን ማለት ነው። ይህ ማለት እዚኛው ዴስክቶፕ እዚኛው ኢንተርፌስ ላይ ሌላ ነገር እየሰራን ከሆነ፣ በተመሳሳይ ሁኔታ ደግሞ እዚኛው ወርክ ስፔሳችንን ስዊች አድርገን እዚጋ ሌላ ነገር መስራት እንችላለን ማለት ነው። ወርክ ስፔስ ስዊቸር እንላቸዋለን እነዚህ። ሌላኛው ሲስተም ትሬ ነው። በቀኝ በኩል ነው የሚገኙት ብዙ ጊዜ በቀኝ በኩል የሚገናኙ የሚገኙት ማለት ነው። የተለያዩ የሲስተም ሰርቪሶች፣ ቮሊዩም፣ ኔትወርክ ማኔጀር፣ ባትሪ ስታተስ፣ ክሎክ ካላንደር ምናምን የምናየው ዝች ጋር ነው ማለት ነው። ፎር ኤግዛምፕል ይህንን ጠቅ ብታደረጉት አንዴ ምን ያሳያቸዋል ማለት ነው። እረን እያደረጉ ያሉ አፕሊኬሽኖችን መመልከት ትችላላችሁ ማለት ነው። ከዛ ዝች ጋር ኢንተርኔት ኮኔክሽናችንን ማየት እንችላለን። ከዛ ቮሊዩም መቀነስ መጨመር፣ ኖቲፊኬሽናችንን፣ ባትሪያችንን፣ ክሎካችንን እንዲሁም ሎጋውት የምናደርግበት ሜትድን በቀኝ በኩል በፓኔሉ ቀኝ በኩል ላይ እናያለን ማለት ነው። ሌላኛው አፕሊኬሽን ሜኑ እንዳልኳችሁ ነው። አፕሊኬሽን ሜኑ ውስጥ ብዙ ጊዜ የዚህ ጋር የምንጠቀመው ነገር ይኖራል ማለት ነው። ለኢንፎርሜሽን ጋዘሪንግ፣ ለቨርናሪቢቲ አናላይስስ እነዚህ ቱሎች ይኖራሉ ማለት ነው። ሌላ ተርሚናል ኢሙሌተርን سنመለከት ተርሚናል ኢሙሌተርን سنመለከት ለኢቲካል ሀከሮች በጣም አስፈላጊ የሚባለው ቱል ይሄ ነው። እንግዲህ ከኮምፒውተራችን ጋር ኮኦፕሬቲንግ ሲስተማችን ጋር የምንግባባው እንግዲህ በኢንተርፌስ አይደለም፣ እንደዚህ አይነት አይኮኖች ኑሮን ምናምን አይደለም። በኢንተርፌስ አይደለም የምንግባባው ከኮምፒውተራችን ኮኦፕሬቲንግ ሲስተማችን ጋር መግባባት የምንችለው ነው ማለት ነው በ ኮማንድ ነው ማለት ነው በኮማንድ ነው ማለት ነው። የተለያዩ አይነት ኮማንድ አለ ቼንጅ ዳይሬክተሪ ሲዲ፣ ሊስት ኤልኤስ፣ ፒደብሊዩዲ ፕሪንት ወርኪንግ ዳይሬክተሪ የምንላቸው ማለት ነው። እያንዳንዳቸውን ኮማንዶች በቀጣይ እንመለከታቸዋለ እንመለከታቸዋለን ከዛ እነዚህ ነገሮች ከጻፉን በኋላ ያው ሲምፕሊ ኢንተርን መንካት ነው ማለት ነው። ከዛ የምንፈልገውን ነገር ማድረግ እንችላለን ማለት ነው። እዚህ ጋር ኪቦርዳችን ላይ ዳውን አሮ እና አፓሮ ምንድነው? ኮማንድ ሂስትሪያችንን ለማየት ይጠቅሙናል ማለት ነው። ዳውን አሮ እና አፓሮ ኮማንድ ሂስትሪያችንን ለማየት ይጠቅሙናል ማለት ነው። እንደገና ታብኪያችን ታብኪያችን ለአውቶ አውቶ ኮምፕሊት ማለት ነው። አውቶ አውቶማቲካሊ ኮምፕሊት ያደርግልናል ማለት ነው። ታብን ስትነቁ አውቶማቲካሊ እንደምትመለከቱት ኮምፕሊት ያደርግልናል ማለት ነው። ታብ ኮምፕሊሽን ተብሎ ይጠራል ማለት ነው። ሌላኛው ቱናር ነው ወይንም ደግሞ ፋይል ማናጀር የምንለው ማለት ነው። ቱናር ወይንም ደግሞ ፋይል ማናጀር ብለን የምንጠራው ነው። እንግዲህ እነዚህ ሁለቱ የተለያዩ ነገሮች ናቸው። ይሄ ግራፊካል ዩዘር ኢንተርፌስ ስንለው ይሄን አሁን ግራፊካል ምክንያቱም በአይኮኖች በምንድን ነው ሲምፕሊ አይተን መግባባት የምንችልበት ነው ከኮምፒውተራችን ጋር። እዚህ ጋር ግን የምንግባባው በምንድን ነው? በቀኝ በኩል ያለው ተርሚናል ኢሙሌተር ላይ ረን የምናደርገው ምንድን ነው ማለት ነው። ኮማንድ ነው፣ በኮማንድ ነው ከኦፕሬቲንግ ሲስተማችን ጋር የምንግባባው ማለት ነው። ለምሳሌ በኢንተርፌስ አሁን የት ነው ያለሁት ማለት ነው፣ ሆም ዳይሬክቶሪ ላይ ነው ያለሁት፣ ካሊ ሆም ዳይሬክቶሪ ላይ ነው ያለሁት። ሶ ወደ ዶክመንትስ መግባት ከፈለኩን በኢንተርፌስ ቀጥታ እንደምትመለከቱት ዶክመንትስ ሚላለ ዶክመንት ውስጥ እገባለሁ ማለት ነው። ይሄ ግራፊካል ዩዘር ኢንተርፌስ ይባላል። በኮማንድ ላይን ግን እንደምትመለከቱት ሲዲ ዶክመንትስ ብዬ ጽፌ ነው ከዛ ኢንተርን ስነቃ የተጋባለው ማለት ነው ዶክመንት የሚለው ፎልደር ውስጥ እገባለው ማለት ነው። ይሄ CLI ወይ እንደ ደሞ command line ብለን የምንጠራው ነው። እንደምትመለከቱ በግራፊካል ኢንተርፌስ ስንመለከተው ምንም አይነት ፋይል ወይም ደግሞ ፎልደር የለንም። ሶ በ command line interface ደሞ ብለን ምን አይነት ፋይሎች እንዳሉን ሊስት እንዲያደርግልን ማለት ነው ls ብለን ኢንተር ስንል ምንም አይነት ሊስት የለንም ማለት ነው። ባዶ ነው። ምንም የሚመጣ ነገር የለም። ምክንያቱም ምንድነው ባዶ ነው ፎልደሩ። በሁለቱ መካከል በኮማንድ ላይን ኢንተርፌስ እና በግራፊካል ዩዘር ኢንተርፌስ መካከል ያለው ልዩነት ይሄ ነው ማለት ነው። ሶ እዚህ ጋ ናቪጌሽን ላይ እንደምትመለከቱት ያለሁበትን ዳይሬክትሪ መመልከት እችላለሁ ማለት ነው። ያለሁበትን ቦታ መመልከት እችላለሁ ማለት ነው። እዚህ ናቪጌሽኑ ላይ እስከተደሙ ራይት ክሊክ በማድረግ የምፈልገውን ፎልደር ክሬት፣ ዶክመንት ክሬት ማድረግ እችላለሁ። ተርሚናሉን እዚሁ መክፈት እችላለሁ። እንዲሁም የተለያዩ ነገራቶችን ማድረግ እችላለሁ ማለት ነው። ሶ ይሄ ቹናር ወይም ደግሞ ፋይል ማኔጀር የምንለው ያው ግራፊካል ዩዘር ኢንተርፌስን ያቀርብልናል ማለት ነው። ተርሚናል ኢሚሌተር ደግሞ የምንለው ምንድን ነው ማለት ነው ኮማንድ ላይን ኢንተርፌስን ነው የሚያቀርብልን ማለት ነው። ሶ አሁን ይሄንን ዴስክቶፕ እስቲ እኛ እንደሚመችን አድርገን እንዴት ማበጀት እንደምንችል እንመልከት። ማበጀት እንችላለን፣ ማበጀት ያስችላል፣ ይችላል፣ ይላል መተናል እንዴት ነው ማበጀት የምንችለው የሚለው ነገር እንመልከት። የመጀመሪያው ነገር ባክግራውንዱን መቀየር ነው። የዚህ ዴስክቶፕ እንትኑን የምትመለከቱን ካሊ ዲፎልት እንትኑን መቀየር ነው። ሶ ሲምፕሊ ራይት ክሊክ ካደረገን በኋላ ዴስክቶፕ ሴቲንግ ውስጥ እንገባለን። ከዛ ዴስክቶፕ ሴቲንግ ውስጥ ከገባን በኋላ ይሄ ነገር ይመጣልናል ማለት ነው። ሶ ከነዚህ ውስጥ ስዊች ማድረግ እንችላለን ወደ ፈለግ ነው ማለት ነው። እንደምትመለከቱት ባክግራውንዱ ይሄ ከካሊ ጋር አብሮ የሚመጣ ነው። ሶ እኔ ለኔ እንዳለ ይሁንልኝ። ሶ ከፈለጋችሁ ኢሜጅ ከፈለጋችሁ ከዚህ ከፎልደራችሁ ውስጥ መርጣችሁ መቀየር ትችላላችሁ። ሶሊድ ከለር ከፈለጋችሁ እዚሁ ሶሊድ ከለር መርጣችሁ ሶሊድ ከለር ማድረግ ትችላላችሁ ማለት ነው። ከዛ ፋይናሊ ከጨረሳችሁ በኋላ ሶ ሲምፕሊ ክሎዝ የሚለውን ነገር በመንካት መውጣት ትችላላችሁ ማለት ነው። ሌላ ፓነ ፓኔሉን እንዴት ነው ማበጀት የምንችለው ሚለውን ነገር ትናይ ቀጥታ መተን እዚህ ፓኔሉ ላይ ራይት ክሊክ እናደርጋለን። እዛ ወደ ፓኔል እንገባለን። ከዛ ፓኔል ፕሪፈረንስስ ሚለውን ጠቅ ካደረግን በኋላ እች ነገር ትመጣለች ማለት ነው ሶ ፓኔላችን ሆሪዞንታል ነው ከፈለግን ቨርቲካል አድርገን መቀየር እንችላለን። ከፈለግን ዴስክ ፓር ማድረግ እንችላለን። ሮውን መጨመር እንችላለን። ፒክስሉን ማለት ነው ነምበር ኦፍ ሮውን መቀየር ይቻላል። ቦርደሩን፣ ሌንግዙን እንደምትፈልጉት አድርጋችሁ ማለት ነው አፒራንሱን መቀየር ትችላላችሁ። ከፈለጋችሁ ኦፓሲቲውን መቀየር ይቻላል። አይኮኖቹና አጀስት ሳይዝ ኦቶማቲካሊ፣ አይተምሶቹን ከዚህ ጋር የምትፈልጉትን ለምሳሌ ፋየርፎክስን ሪሙቭ ማድረግ የምትፈልጉ ቀጥታ ሰሌክት አድርጋችሁ ሪሙቭ ማድረግ ትችላላችሁ ማለት ነው። በተደጋጋሚ የምጠቀመው አፕሊኬሽን አለ ምትሉም ከሆነ አድ ምትለውን በመንካት አድ ማድረግ ትችላላችሁ ማለት ነው። ሶ ፓኔላችንን እንደዚህ አድርገን ማበጀት እንችላለን ማለት ነው። አፒራንሱን ስ እንዴት ነው መቀየር የምንችለው ገጽታውን እንዴት ነው መቀየር የምንችለው የሚለውን ነገር ደግሞ ለማየት ቀጥታ እንመጣና የካሊ ሊኑክስ ሎጎን ጠቅ እናደርጋለን ማለት ነው። ከዛ እዚች ጋር ሲምፕሊ አፒራንስ ብለን ሰርች እናደርጋለን አፒራንስ የሚል ነገር ይመጣልናል። እሱን እንከፍታለን ማለት ነው። ከዛ እዚህ ጋር ከመጣልን አፒራንሱን መቀየር እንችላለን። ወደ ካሊ ላይት መቀየር ይችላል፣ ፐርፕል ዳርክ፣ ወደ ዊንዶውስ 10 ኢንተርፌስ መቀየር እንችላለን ማለት ነው። አፒራንሱን እዚህ ጋር አይኮኖቹ አይኮኖቹ ምን ምን ነው መምሰል አለባቸው የሚሉትን ነገራቶች መቀየር እንችላለን። ፎንቱን እዚህ ጋር መቀየር የምትፈልጉት ነገር ካለ ሴቲንግ ውስጥ ገብታችሁ ስኬሊንጉን ሊሆን ይችላል መቀየር ትችላላችሁ ማለት ነው። አፒራንሱን መቀየር ትችላላችሁ ማለት ነው። ሶ ፋይናል እነዚህን ነገራቶች ካወራን በኋላ ለእናንተ ኤክሰርሳይዝ እንዲሆን ፕራክቲካል አክቲቪቲዎችን ልስጣችሁ። ሶ አፕሊኬሽን ሜኑን ታስሳላችሁ። አይ ቲንክ አፕሊኬሽን ሜኑ የት እንደሆነ ታውቃላችሁ። አፕሊኬሽን ሜኑ 15 ደቂቃ ወስዳችሁ አፕሊኬሽን ሜኑን ታስሱና የተለያዩ አይነት ካቴጎሪዎች አሉ እዛ ውስጥ ቀደም ያን ነው ማለት ነው ከዛ አንድ መሳሪያ የምትፈልጉትን አውጥታችሁ ረን ለማድረግ ሞክሩ። ረን ለማድረግ ሞክሩት። ያን ቱል ምን እንደሚያደርግ ለማወቅ ረን በማድረግ ሞክሩት እና ና ካልገባችሁም ምንም ነገር አትጨነቁ። በቀጣይ የምናያቸው ይሆናሉ ማለት ነው። ሌሰናችንን እየገፋን በሄድን ቁጥር እያንዳንዱን ነገር እንመለከታለን። ለአሁን ግን እንደ መለማመጃ አንዱን ከፍታችሁ ምን እንደሚሰራ ለመመልከት ሞክሩ። ሌላኛው ደግሞ ፓኔሉን ለማበጀት ሞክሩ ላይክ ብዙ ጊዜ የምትጠቀሟቸውን አፕሊኬሽኖች ፓኔሉ ላይ ለመደርደር ሞክሩ። ማትጠቀሟቸውን ደግሞ ማትጠቀሟቸውን አይከኖች ደግሞ ጀስት ሪሙቭ ዴም አስወግዳቸው ማለት ነው። ሌላኛው ኤክሰርሳይስ ደግሞ ባክግራውንዳችሁን አሁን አሳይሻችኋለሁ ባክግራውንዳችሁን ወደሚመቻችሁ እንትን ቀይሩት፣ በኢሜጅ ይሁን ሶሊድ ከለር ይሁን ለእናንተ በሚመቻችሁ መልኩ አድርጋችሁ ቀይሩት። ሌላኛው ደግሞ ፋይል ሲስተምን መረዳት ነው። ላይክ ቅድም በግራፊካል ዩዘር ኢንተርፌስ እና በኮማንድ ላይን ኢንተርፌስ ልዩነታቸውን አሳይቻቸዋለሁ ማለት ነው። ተርሚናል ኢሙሌተርን ትከፍቱና አዲስ የሆነ ማነው ወደ ሆም ዳይሬክቶሪ ከሄዳችሁ በኋላ አዲስ ፎልደር ሀኪንግ ፕሮጀክትስ የሚል አዲስ ፎልደር ክሬት ታደርጋላችሁ ማለት ነው። ይህንን የምትፈጥሩት በግራፊካል ዩዘር ኢንተርፌስ ሳይሆን ተርሚናል ኢሙሌተር ተጠቅማችሁ ማለት ነው። ኮማንድ ላይን ኢንተርፌስ ተጠቅማችሁ ማለት ነው የምትፈጥሩት ከቻላችሁ ኮመንት ሴክሽን ላይ አስቀምጡልና ቼክ እናደርገዋለን። ካልቻላችሁ ግን ሲምፕሊ ኤምኬ ዲ አይ አር ስፔስ ታደረጉና ሃኪንግ ፕሮጀክትስ ብላችሁ ኢንተር መንካት ነው የሚጠበቅባችሁ። አዲስ ፎልደር ክሬት ያደርግላችኋል ማለት ነው። ከዛ ቀጥታ እዛ ውስጥ ትሄዱና በግራፊካል ዩዘር ኢንተርፌስ እንደተፈጠረ ፎልደሩ ቼክ ታደርጋላችሁ ማለት ነው። ሌላኛው ወርክ ስፔሳችሁን ለመቀያየር መሞከር ነው። በመጀመሪያ ወርክ ስፔስ ላይ አንድ ነገር ፋየርፎክስ ብሮዘር ሊሆን ይችላል ክፈቱ፣ በሌላኛው ደግሞ ተርሚናል ኢሙሌተር ሊሆን ይችላል ክፈቱና አንዱን አፕሊኬሽን ለሌላኛው ወርክ ስፔስ እንዴት ስዊች ማድረግ እንደምትችሉ ለመረዳት ሞክሩ ማለት ነው። እነዚህን ፕራክቲካል አክቲቪቲዎች ከሰራችሁ ከካሊ ሊኑክስ ኢንተርፌስ ጋር ኢንቫይሮንመንቱ ጋር በደንብ እየተላመዳችሁ ነው ተላምዳችኋል ማለት ይቻላል ማለት ነው። ሶ ለማጠቃለል ያክል ምንድነው ማለት ነው በዚህ ትምህርት ውስጥ የካሊ ሊኑክስ ዴስክቶፕ ኢንቫይሮንመንት ዋና ዋና ክፍሎችን ተምረናል። እንደ ፓኔልን፣ አፕሊኬሽን ሜኑ፣ ተርሚናል ኢሙሌተር፣ ፋይል ማኔጀሮችን ተመልክተናል ማለት ነው። በተጨማሪም እንዴት ነው ካሊ ሊኑክስ የሚበጅ ነው ስንል ምን ማለታችን ነው የሚለውን ነገር ተመልክተናል ማለት ነው። እንደሚመቸን አድርገን እንዴት ማስተካከል እንደምንችል አይተናል ማለት ነው። እንግዲህ የካሊ ሊኑክስ ዴስክቶፕ ኤንቫይሮንመንትን በሚገባ ተዋውቋቸዋል ብዬ አስባለሁ። አሁን ጊዜው የልምምድ ነው። በቪዲዮ መጨረሻ ላይ የተሰጣችሁን ፕራክቲካል ኤክሰርሳይሶች በደንብ እንድትሰሩ መክራለሁ። እነዚህ ልምምዶች እውቀታችሁን ለማጠናከር ይረዳሉ ማለት ነው። ይህ ቻናል የተከፈተው የሳይበር ደህንነትን፣ የፕሮግራሚንግ ቋንቋዎችን እና ሌሎች የቴክኖሎጂ እውቀቶችን ከባዶ እስከ ከፍተኛ ደረጃ ድረስ ለማቅረብ ነው። ይህንን ጉዞ ከኛ ጋር ለማድረግ ከፈለጋችሁ እባካችሁ ቻናላችንን ሰብስክራይብ በማድረግ እና ቪዲዮው ለሌሎች እንዲደርስ ሼር በማድረግ ድጋፋችሁን አሳዩን። ለበለጠ መወያየት፣ ጥያቄዎችን ለመጠየቅና አዳዲስ መረጃዎችን ለማግኘት አዲስ የቴሌግራም ግሩፕ ከፍተናል። አሁኑኑ እንድትቀላቀሉን እንጋብዛለን። ሊንኩን ከቪዲዮ ዲስክሪፕሽን ስር ያገኙታል ማለት ነው። በሚቀጥለው ትምህርት በጣም አስፈላጊ ወደሆኑ የሊኑክስ ኮማንዶች እንገባለን ማለት ነው። ይህም የኮማንድ ላይን ኢንተርፌስ አቅም ሙሉ በሙሉ እንድትጠቀሙ ያስችላችኋል። ጊዜያችሁን ስለሰጣችሁን በጣም እናመሰግናለን። መልካም ቀን ይሆንላችሁ።